ሰላም እንዴት ናችሁ? ሰላም ዋላችሁ ውዶቼ? ሰላማችሁ ብዝት ይበልልኝ። እኔ ውዶች ጠዋት እንግዲህ ወደ ስራ ከሚሄድ በፊት ከእንቅልፌ እንደተነሳው ሞባይሌ ላይ አንዳንድ ነገሮች አይታይ ታርጌ ቪዲዮ ሰርቼ ነበር የወጣሁት ያው እንግዲህ ያያችሁም ሰዎች አላችሁ ያየው ያው ብዬ ነው እንግዲህ በጣም አመሰግናለሁ አስተያየት የሰጣችሁኝም ሰዎች ሰብስክራይብ እያደረጋችሁ የምታዩ ሰዎች አመሰግናለሁኝ። እኔ ብዙም ብዙ ጊዜ እንደዚህ አይነት ነገሮችን አልናገርም ሰብስክራይብ ምናምን እኔ እነሱን ለመደገፍ በአንዳንድ ነገሮች አስተያየት ለመስጠት ብዬ ነገሩን የጀመርኩት ሆነም ብዬ አተኩሬም አልሰራበትም። ግን እነሱን ስለምወዳቸው እንደው በቲክቶክ ብዙ እነሱን የሚወዱ ኦዲንሶች አሉ ስለነሱ የሚሟገቱ ስለነሱ አንዳንድ ነገር የሚረዱ በየትኛውን በመጣባቸው ነገር ሁሉ መልስ የሚሰጡ ልጆች አሉ። እኔም ደግሞ በጣም ስለምወዳቸው ሁለቱ ነው በእነሱም ላይ በነሱ የተነሳ ደግሞ ሌሎችንም ስለማይ እንደው ቁጭ ስለምን አንዳንድ አስተያየት አልሰጥም ብዬ የጀመርኩት ነው። ግን አመሰግናለሁ። ምሰሙ የሰዎች ሁልጊዜ ደግሞ አስተያየት የምሰጡ የሰዎች አላቸው። አመሰግናለሁ። እኔ ያንን ሰርቼ ወደ ስራዬን የሄድኩት ስራ ቦታ በሻይ ሰዓት እና በአንዳንድ ሰዓት ሳየው ነበረ እና ያው አይዞችሁ በእርግጥ ነገሩ እንደዚህ መሆኑ እየከረረ መሄዱ እንትን በርግጥ ለሁላችንም ደስ አይለንም። ዛሬም ድጋሚ ደግሞ ሶስትና የምትባሉ ልጅ መታ እንግዲህ እሷንች የጠራቻቸው ሁለቱን ስታይ ደግሞ ሀይምዬ ሁለቱን ሳይ እናትታለሁ ብላለች። ብዙ ጊዜ እንግዲህ አሁንም እሷ ከባለቤቴ ጋር ማነው፣ ከጮኛዬ ጋር ነው ከዳንኤል ጋር ከሚባሉ ልጅ ጋር እንግዲህ በቀደም አዎ ሲጨቃጨቁ ነበረን። እንግዲህ በሱ ቻይናል ያው እሱ የተናገረችው የተባባሉትን፣ ግን እኔ ትንሽ ጥርጣሬ ያለኝ ያ ጥርጣሬ ግን የመጣው ከምንድን ነው? ከራሴ ምክንያት አለ፣ ምክንያት አለኝ። እዚህ ጋር ማልናገረው ምክንያት አለኝ። ምናልባት ጠዋትን ብያለው፣ ምናልባት እርግጠኛ የሆንኩበት ሀይሚ ፕራንክ እያደረገች እንደሆነ ይገባኛል። መልሳ ታውቃታላችሁ፣ ሀይሚ ከባድ ነገር ሲያደርጓት መልሳ ተገልብጣ በዛው እነሱ በሰሩት ፕራንክ ላይ ማድረግ ያው በፊትም አሳይታናለች ባለፈው። እና ሀይሚ ፕራንክ እያደረገች ያለች ነው የሚመስለኝ። ያንን ያልኩበት አልነግራችሁም። ምክንያት ይኖረኛል የራሴ ማለት ምክንያት ይኖረኛል። ያ ግን የራሴ ነው የራሴ ነው፣ እዚህ ጋር አልናገረውም። ግን እንደዛ ወይም ደግሞ ሶሲና ከምትባለው ልጅ ጋር ኦልሬዲ ተነጋግረው በኋላ ላይ እንግዲህ ከኔ ጋር ደግሞ እናድርግ ብላት ተነጋግረው፣ ወይ ሁለቱ ሴቶች ብሩክን ፍራንክ እያደረጉት ነው ብዬ ነው የማስበው። ያው እሷ ደግሞ በጣም ስለተናደደች አሁን ልሳቅ ስሜቱ የሚያስቅ ውስጥ አደለም ያለውት። በተለይ ትላንትና እኔ ነኝ የማውቀው በጣም ነው ያዘንኩት። ግን ያው ማታ ላይ በኋላ ላይ ነው እየመሸ ሲሄድና በሆነ ነገር ምክንያት የሆነ መልእክት ደርሶኝ በዛ ምክንያት ይሄ ነገር ወደ ፕራንክ እየሄደ ነው ማለት ነው ብዬ እንትን ያልኩት እና ስታዩት ሁኔታው እንደዛ ነው የሚመስለው። ነገሮች እና ሁላችንም ብንረጋጋ። ግን ደግሞ በጣም የሚያሳዝነኝም ጭማሪ ጠዋትም ተናግሬዋለሁ የወላጆችን ፎቶ መዘቅዘቅ ምናመጣው እዛ ጋር ያ ነው ሆዴ አስባሰኝ። ለተማ አለቀስኩኝ። ሁለቱ ናቸው አይደል ያጠፉት። ምን ታይም የወገንም ብንሳደብ ከብሩ ሁሙ ከነ ያሉትን የዘቀዘቀን ብንሳደም ምንድን ነው መፍትሄው? ትክክለኛ እነሱን እንወዳቸዋለን በ በቃ የሁለቱን አንድነት እንፈልጋለን። ለሁለቱም መከታ እንሆናለን። ሁለቱን ትልቅ ቦታ እንዲደርሱ የምንፈልግ ሰዎች ነን ብለን የምናስብ ሰዎች ለምን መሳደብ ያስፈልጋል? የእኔ ትክክለኛ አመለካከት አሁን እንደኔ የሚሰሩ ልጆች አሉ። እኔ ማያቸው ከዚህ በፊት ስሞቻቸውን ጠርቻለሁ እና ሁለቱንም የሚወዱ ሁለቱም ሲያጠፉ በሁለቱም ላይ አስተያየት የሚሰጡ ልጆች አሉ። በጣም ጥሩ ጥሩ ዩቱብ ላይ። ግን ችግሩ ያለው ቲክቶክ አካባቢ ነው። እዛ ላይ ሁሉም ልጆች አይደሉም። በጣም ለነሱ እንደው ህይወታቸውን ስጡ የሚባሉ የሚሰጡ ልጆች አሉ። በእውነት እዛ ውስጥ ቲክቶክ ውስጥ ስለነሱ የሚያለቅሱ ስለነሱ የሚያስቡ ወላጆቻቸውም እነሱ እንዳይነኩ የሚፈልጉ በጣም ማደንቃቸውን የአንዳንዴ ዝም ብዬ አዳምጣቸው እንደውም በእነሱ ሳዳምጣለሁ፣ የሚያጽናና ነው። ማታ እከፍትና አልገባም እከፍትና አዳምጣለሁ። በጣም ነው የሚገርሙ በጣም ነው የሚያሳዝኑ። ግን ባሉበት ቦታ እግዚአብሔር ይባርካቸው። በእውነት በጣም ስለነሱ ወደዚህም ወደዛም እንዳይሆኑ ግን ወገን እንተኝነት መሆን ለምን ያስፈልገን? እነዚህ ልጆች ይችል ፕራንክ እንኳን ስጨርስ እኮ መልሰው ሊገናኙ ትችላለች። አይ ተጣልታ በዛው ትቀር። ከሰው ጋር ስትለያይም በሰላም መለያየት የምትፈልግ ትችላች። ምንም እንደዚህ አይነት ቦታ የሚያዳርስ ነገር አልተደረገም። በቃ ሰራ ፕራንክ ፕራንኩ በጣም ከባድ ነው። በጣም ለኛም ቢሆን ቢገጥመን በእኛ ህይወት ቢገጥመንም በጣም የሚያናድድ በጣም በቃ ሊያስቆጣን የሚችል ፕራንክ ነው፣ ግን ፕራንክ መሆኑን በደንብ አስረድተዋታል። ብሩክን ደግሞ ከኛ በላይ እሷ ታውቋለች። በእርግጥ ከዚች ልጅ ጋር ባለፈውን ፕራንክ አድርገዋታል። እንደገናም ደግሞ ግንኙነት እንዳላቸው አድርጋ ነው የምታስበው ጓደኛዎች ስለሚሉ፣ ግን ዛሬ ደግሞ የለቀቀችውን እኔ ጠዋት የለቀኩትን ቤተክርስቲያን ሲያስተምሩት የነበሩት ሰውዬ ነገር በደንብ ካዳመጣችሁት ሁለት ወንድና ሴት በጫካ ውስጥ አብረው ቢገኙ ወይ ሊማከሩ ይሆናል፣ ወይ ሌላ ነገር ሊያደርጉ ይሆናል። አንዳንድ ሀሳብ ላይ ይሆናል፣ የሆነ ነገር ገጥሟቸው ሊሆን ይችላል። ግን እኛም እንተለቆሙ በሌላ መንገድ ነው የሚል ነው ሀሳቡን ነው ነገራቸው። ሙሉን ጠዋት ለቅቄዋለሁ እና ያንን የፖሰተችው ሀይሚነሽ ቲክቶ ብለን ስለዚህ የሆነ ነገር ልታስተምረን ነው። በዛ ላይ ደግሞ እሷንም አትስደባት፤ ውስጡ ያለውን እኮ እኛ አናውቅም። በአንድ ሰው ቦታ ሆነን እኛ ቁስሉን፣ ነገሩን፣ ያለችበትን ለምን እንደተሰማት፣ ለምን እንዲህ እንደምታደርግ አላወቀን አነፍረት ብሩክም፣ ደግሞ ያሳዝናል። ብሩክ ባጠፋ ደግሞ እናትየው ያሳዝናሉ። እናትን፣ ወላጅን፣ ሴት እናትም አባትም ሆና ያሳደገችውን እናት ለፍታ፣ ጥራ ግራ፣ የተለያየ ስራዎችን ሰርታ ያሳደገችውን እናት ብዙ ጊዜ ተናግሯል። ይህንን ስታደርጉት አሁን እናንተ ማረጋችሁን ነው ያያችሁት፣ በቃ ንዴታችሁን በዚህ መንገድ መግለጻችሁን ነው የምታዩት። ነገር ግን እሱ ጭንቅላት ውስጥ ሄዶ ኦኬ በአንቺ ምክንያት ነው እናት እየተሰደበች ያለችው ብሎ ነው ከእሷ ጋር የባሰ የምታጣሉት። የቤተሰቦች በአንቺ ምክንያት እናት እየተዘቀዘቀች ቤተሰቦች እየተሰደቡ እኔ እየተሰደብኩ ነው የሚለው። በቃ ፕራንክ፣ እኔ ፕራንክ ብዬ ነው ብለ የሆነ ነገር ጀምራለች አላቅም የጀመረችውን ነገር እስከምትጨርስ ድረስ ብንጠብቃት ጥሩ ነው ብዬ ነው የማስበው። የማይሆን አስተያየት አንስጥ። በሁለቱም በኩል አትሳደቡ። ሁ አሁን አንዱ እንደ የሚሰሩ ሰዎች እየተሳደቡ የሰሩ ሰዎች የሉ በጣም ጥሩ ጥሩ የሚሰሩ ሰዎች አሉ። ከሁለቱም በኩል ሆነው ሀይሚ ትክክል አይደለሽም። በዚህ በኩል በዚህ በኩል ትክክል አይደለሽም። የብሩኬን ይቅርታ ተቀባዩ የሚሉ አሉ። በደንብን የማዳምጣቸው ገብቼ እንደውም ሰሞኑን ተመችቶኝ አልገባውም ወይ አዳምጬ፣ አንዳንዴ አስተያየት ላትሰጥ ይችላል በጣም እና አስተያየት ምስ ብሩክም ሲሳሳት ብሩክ ይሄ ይሄንን በጣም አዝነናል እኛ። ልክ አደለ በዚህ መልኩ አልነበር። በቃ ግን በጣም ከኛ ማይጠበቅ ደግሞ እናቱ ወልዶ እንዳላሳደገን እናቶቻችን ወልዶ እንዳላሳደጉ ቤተሰብ ጋር አንሂድ። ያን ያሳዘነኝ። ዛሬም የተፈጠረው ነገር ጥሩ አደለም። ብሩክም በጣም ተናዶ ሄደዋል። ሀይሚ ያው እንዴት ውስጥ አልወጣችም እንግዲህ የምትፈልገውን ነገር አለ እሱን እስከምንጨርስ እንጠብቃት አቁም እያልናት ነው። እንግዲህ ሁሉም ሰላም እግዚአብሔር ያደርገዋል ብዬ ነው ማስበው። ሁሉም እግዚአብሔር ይርዳው ብላ ብላ ደግሞ እንደገና ከዳኒ ጋር አስታርቀን ያለችው እንግዲህ ነዛ ደግሞ አይመለከተኝም ብላታለች። ራስሽ መታረቅ አለብሽ ነው የምትለው እንግዲህ። እኔ ደግሞ የእሷን እንዴት እንግዲህ፣ ካልበረደላት ብሩክ ቢያነጋግረው ደግሞ ጥሩ ነው። ችግር ካለባት አላቅ እኔ፣ ሁሉም ሰላም ቢሆኑ ወደስም ሰላም ሆነው ወደ ሌላ ነገር ይሄ ነገር እንዳይሄድ እዚሁ በአጭሩ ተገዝቶ ሕይወታቸውን ሁሉም እንዲኖሩ ነው የምፈልገው። አንድ በታችንን እንቆጥብ፣ የምንናገረውን እንወቅ። በቂ የሆነ ጥሩ የሆነ አስተያየት እንስጣቸው፣ እንደግፋቸው፣ እንውደዳቸው። ያንን ነው ምላችሁ ውዶቼ። አመሰግናችኋለሁ። ሰላም